ሰላም እንዴት ናችሁ? ሃርድዌር ክላስ ሚዲየም ቱ አድቫንሰድ ዛሬ አይሲ ሪቦል ክላስ ላይ ደርሰናል ማለት ነው። አይሲዎችን እንዴት ነው ቦል አይሲዎችን እንዴት ነው ሪቦል የምናደርገው የሚለውን ነው ማለት ነው። አለፈው ክላስ ላይ ፒን አይሲ እና ቦል አይሲ እንዴት አድርገን ካውንት እናደርጋለን የሚለውን አይተን ነበረ። ለዛሬ ደግሞ አይሲ እንዴት እንቀይራለን ወይ ደግሞ ሪቦል እናደርጋለን የሚለውን ኢንዲቴይል ይዤላችሁ መጥቻለሁ ማለት ነው። እዚህ ጋር የሚያስፈልጋችሁ ማቴሪያሎች አሉ። እነሱ ማቴሪያሎችን ማሟላት ይኖርባችኋል። ስለዚህ እነዚህ ማቴሪያሎች ካሟላችሁ በኋላ ያው በድግግሞሽ ፐርፌክት ቴክኒሽያን መሆን ይቻላል ማለት ነው። ስለዚህ እሱን እንዴት አድርገን ሪቦል እናደርጋለን የሚለውን ይችን ስልክ ፈትቼ አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ያለፈው ክላስ ስድስት ፓርቶች ሚዲየም ቱ አድቫንስድ ለቴክኒሽያኖች የተለቀቀ የስማርትፎን ጥገና አለ እሱም መለስ ብላችሁ ማየት ትችላላችሁ ማለት ነው። ስለዚህ ትንሽ ቪዲዮ ለመስራት የምዘገየው አንድም ቪዲዮ ለመቅረጽ ስለማይመች ነው። ነገር ግን ባገኘሁት አጋጣሚ ቪዲዮ ቀርጬ ለመልቀቅ እሞክራለሁ። ስለዚህ አሁን ያደረኩት እንግዲህ ሙሉ ስልኳን ልፍታና እያንዳንዱን ነገር ኢንዲቴል እናያለን ማለት ነው። የተወሰነ ረዘም ያለ ደቂቃ ይወስዳል። እሱን በጽሞና መከታተል ይኖርባቸዋል ማለት ነው። ምክንያቱም አይሲ ሪቦል ትንሽ በጣም ፍጋት ያለው ስራ ነው ማለት ነው። ምክንያቱም በጣም አድካሚ ስራ ስለሆነ የግድ ተደጋጋሚ ኤክስፔሪየንስ ያስፈልገዋል ማለት ነው። በዛም ምክንያት ያ ትንሽ ጊዜ ይወስዳል። እሱም በትዕግስት እስከ መጨረሻው ካያችሁት ከዛ በኋላ አይሲ ሪቦል አይከብዳችሁም ማለት ነው። ስለዚህ ቦርዱን ነጻ አድርገውና ቀጥታ አድርገው እንግዲህ አይሲን አነሳለው ማለት ነው። ስለዚህ አሁን እዚህ ጋር የሚያስፈልገን እቃዎች ምን ምን ናቸው የሚለውን በዝርዝር ነግራችኋለሁ ማለት ነው። አንደኛ ፈሳሽ ሊድ ያስፈልጋችኋል። ሁለተኛ ደግሞ እግሩን የምትቀቡበት ስቴንስል ያስፈልጋችኋል ማለት ነው። ስቴንስል፣ ፈሳሽ ሊድ፣ እንዲሁም ደግሞ ፔስት እና ሌሎች ሌሎች እነዚህ ሶልደሪንግ ዊክ ያስፈልጋችኋል ማለት ነው። እነሱ እነሱን እንግዲህ ገበያ ላይ ታገኛላችሁ። ስለዚህ አሁን ማነሳው እንግዲህ ቀጥታ ሲፒዩን ነው ማነሳው ማለት ነው። ሲፒዩን አንስቼ ሪቦል አድርጌ ነው መልሼ የምገጥመው ማለት ነው። እሱን ኢንዲቴይል እናያለን። ያው ተረጋግታችሁ ዩኝ ማለት ነው። አሁን እዚህ ጋር ጎን ጋ ያለውን ኤምኤምሲ አይሲ እንዳይነካብኝ፣ ማለትም ሙቀቱ እንዳይጎዳብኝ በሲንክ ሸፍነዋለው ማለት ነው። ስለዚህ ጎን ያለ እቃ እንዳይጎዳባችሁ በሲንክ ትሸፍኑትና ቀጥታ ወደ ስራችሁ። ፔስት ቀብቼ ወደ ስራ ይገባለው ማለት ነው። በቀላሉ እንዲለቅልኝ ፔስት እቀባዋለውኝ። እዚህ ጋር እንግዲህ ምንድነው የቤቱ አይሲ ማለትም የቤቱ ሊድ ሲሆን የተወሰነ ጊዜ ያስቸግራችኋል ማለት ነው። ማለትም ሙቀት ሙቀታችሁን መጠናችሁ የተወሰነ ጊዜያችሁን ይወስዳል ማለት ነው። ስለዚህ ይህንም በትዕግስት ቀስ ብዬ አይሲሆን አነሳለሁ ማለት ነው። ሙቀታችሁን 350 ላይ ያደርጋችሁ ንፋሳችሁን ቀንሳችሁ ነው መጠቀም ያለባችሁ ምክንያቱም ሌሎች ኮምፖነንቶችም አይሲዩም ሊጎዳ ስለሚችል ማለት ነው። ለዚህ ቻናል አዲስ ከሆናችሁ የጥገና ቪዲዮዎች ይለቀቃሉ። ቴሌቪዥን፣ ሪሲቨር፣ ጂፓዝ እንዲሁም ሞባይል ጥገና ሀርድዌር እና ሶፍትዌር ይለቀቃል ማለት ነው። እሱን ከዚህ በፊት የተለቀቁ በፓርት በፓርት ለቢግነርም ለአድቫንስድም የተለቀቁ ቪዲዮዎች አሉ መለስ ብላችሁ ማየት ትችላላችሁ ማለት ነው። ሞባይል ሶፍትዌር መማር የምትፈልጉ በፓርት የለቀኳቸው ቪዲዮዎች አሉ። ስለዚህ እዛ ጋር ያልገባችሁን ደግሞ እዚህ ኮሜንት ጋር ጻፉልኝ፣ የምትፈልጉትን ርዕስ እሰራላችኋለሁ ማለት ነው። ስለዚህ አሁን እንግዲህ እያረኩ ያለሁትኝ ትንሽ አይሲ ማንሳቱ የተወሰነ ጊዜ ይወስዳል። እሱን ቀስ ብዬ እያነሳለው፣ ፔስት እየቀባው አሞቀዋለሁ ማለት ነው። ስለዚህ ፔስት እየቀባችሁ ታሞቁታላችሁ። መጨረሻ ላይ እናነሰዋለን ማለት ነው፣ እናነሰዋለን። እሺ፣ አሁን እንግዲህ አይሲ ተነስቶልኛል። ሲፒዩ አይሲውን ያነሳውትኝ እሱን አንስቻለኝ። ቀጥታም አደርገው ምንድ ነው አንደኛ የቦርዱ ጋር ያለውን ሊድ ሾርት ያደረገ ሊድ በሶልደሪንግ ዊክ አነሳለኝ አጸዳለኝ ማለት ነው። ሁለተኛ ደግሞ አይሲዩን ሪቦል አደርጋለው ማለት ነው። እሺ ሶልደሪንግ ዊክ እንግዲህ የምትጠቅመው ምንድን ነው? ሊዳችሁን ለማጽዳት ትጠቅማችኋለች ማለት ነው። ገበያ ላይ ስላለ መግዛት ትችላላችሁ። ስለዚህ ቀጥታ የምገባው ወደ ምንድን ነው፣ ቦርዱን በሶልደሪንግ ዊክ ሾርት ያደረገውን እግር ማጽዳት ነው ማለት ነው። ስለዚህ እዚህ ጋር ያሉ ሾርት ያደረጉ እግሮችን በደንብ አድርጌ አጸዳቸዋለሁ ማለት ነው። በዚህ ሶልደሪንግ ዊክ አጸደዋለሁ። ይሄ ቪዲዮ ረዘም ያለ ታይም ይወስዳል፣ ነገር ግን ታግሳችሁ ማየት ይኖርባችኋል ማለት ነው። ምክንያቱም ሲፒዩ፣ ኤምኤምሲ፣ ፓወር አይሲ እነዚህ እነዚህ መቀየር በጣም አድካሚ ስራ ስለሆነ የግድ ጥንቃቄ ይፈልጋል ማለት ነው። ስለዚህ እግሮቹን በደንብ ማጽዳት አለባችሁ፣ ሾርት ያደረገ መኖር አለመኖርም ማጽዳት አለባችሁ ማለት ነው። እዚህ ጋር እንግዲህ ማይክሮስኮፕ ያስፈልጋል። ማይክሮስኮፕ ከሌላችሁ እና ደግሞ ዙሙ አሪፍ ስልክ ካላችሁ በሱም መጠቀም ትችላላችሁ ማለት ነው። አሁን እኔም ለጊዜው እየተጠቀምኩ ያለሁት ያለ ማይክሮስኮፕ ነው ማለት ነው። ስለዚህ ዙሙ አሪፍ ስልክ ካላችሁ በሱ ዙም አድርጋችሁ መጠቀም ትችላላችሁ። ከዛ ውጪ ደግሞ ማይክሮስኮፕ እንደ አቅማችሁ ገበያ ላይ ያለ እሱን ገዝታችሁ መጠቀም ትችላላችሁ ማለት ነው። ምክንያቱም እግሮቹ በጣም ጥቃቅን ስለሆኑ የትኛው ሾርት ነው የትኛው ኖርማል ነው የሚለውን መለየት ስለማትችሉ ማለት ነው። ስለዚህ አሁን እዚህ በሶልድሪንግ ዊክ በደንብ አድርጋችሁ ማጽዳት አለባችሁ። አንደኛ ሁለተኛ ደግሞ እነሱ አምራቾች ማለትም የስልኩ አምራቾች ሲሰሩት የሚቀቡት የሆነ ፕላስቲክ ነገር አለ። አንደኛ ሁለተኛ ደግሞ የስልኩ የራሱ የቤቱ የነበረው ሊድ በጣም ሙቀት ስለሚፈልግ እነሱ እነሱን እናስለቀቅና በራሳችን ሊድ እንተካለን ማለት ነው። ይሄ እንግዲህ አይሲዩ ጋርም ቦርዱ ጋርም በተመሳሳይ ነው የምናደርገው ማለት ነው። ስለዚህ በሶልደሪንግ ዊክ አሁን አይሲዩን አጸዳለሁ በደንብ አድርጌ ማለት ነው። ከዛ በኋላ ማደርገው ምንድን ነው የራሱን ሊድ በራሴ ሊድ ተከዋለሁ ማለት ነው። በቀላሉ እንዲበየድልኝ፣ በቀላሉ እንዲበየድልኝ የራሱን ሊድ በእኔ ሊድ ማለት በእኛ ሊድ በራሳችሁ ሊድ መቀየር ይኖርባችኋል ማለት ነው። ምክንያቱም ከቤቱ የሚመጣው ሊድ በጣም ከፍተኛ ሙቀት ስለሚፈልግ፣ እናንተ ከድካም ያድናችኋል ማለት ነው። ወደ ራሳችሁ በራሳችሁ ሊድ፣ ገበያ ላይ ባለው ሊድ መቀየራችን በቀላሉ እንዲቀልጥና ሶልደር እንዲሆን ያደርግልናል ማለት ነው። ስለዚህ አሁን በሶልደሪንግ ዊክ ካሰጡ በኋላ ማደርገው ምንድን ነው ላዩ ላይ ያለውን ፕላስቲክ ነገር እሱን በካውያ በደንብ አርጌ አጸደዋለሁ ማለት ነው። እሱም በካውያ በደንብ አርጌ ካጸደው በኋላ ነው ወደ ሪቦል የምገባ ማለት ነው። እዚህ ጋ አሁን በቲነር አጸደዋለሁ። ምክንያቱም በጣም ጥቃቅን ነገር ስለሆነ ይሄ ግድፋ ብሎ እንትን ማለት አለበት። በቲነር በደንብ አርጌ ካጸደውት በኋላ እንደምታዩት እንግዲህ እግሩ ይህን ይመስላል። ስለዚህ አሁን በራሴ ሊድ የመተካት ስራ ጀምሬያለሁ ማለት ነው። አሁን እንደምታዩት በፈሳሽ ሊድ፣ በራሴ ሊድ እየተከሁት ነው። ይህን ካረኩ በኋላ ነው ሪቦልም አድርገው ማለት ነው። አሁን በራሳችሁ ሊድ ካደረጋችሁት በምትገጥሙበት ጊዜ አያስቸግራችሁም ማለት ነው። በምትገጥሙበት ጊዜ አያስቸግራችሁም ማለት ነው። እዚ ጋ የእናንተን ጊዜ ለመቆጠብ ሲባል እስፒዱን ፈጠን አድርገዋለሁኝ ምክንያቱም ረጅም ሰዓት ስለሚወስድ ማለት ነው። አሁን በደንብ ካጸዳውት በኋላ በቲነር ካጸዳውት በኋላ ቀጥታም አድርገው እንግዲህ ስቴንስሌን በመጠቀም ሪቦል አረገዋለሁ ማለት ነው። ስቴንስል ማለት እንግዲህ ይህን ይመስላል። የተለያየ አይነት የአይሲ ሳይዞች ያሉበት ወንፊት ነው። ይሄ ወንፊት የሚጠቅመው እንግዲህ ምንድ ነው? አይሲያችሁ እግርጋ ፈሳሽ ሊድ ቀብታችሁ እያንዳንዱ እግርጋ የግድ ሪቦል እንዲሆን ሊድ የምናስገባበት ማለት ነው። ስለዚህ ይሄ ከዚህ በፊት ተጠቅሜበት የነበረውን በቲነር እና በምታዩት ከተር አጸደዋለሁ። አሁን የዚች የምጠቀሙ ማለት አሁን መቀየራት ሲፒዩ እንግዲህ ሳይዟ ትንሿ ስለሆነች በእሷ ሳይዝ ስትሬት ትጠቀማለሁ ማለት ነው። ሌላው ሶፍት ያስፈልጋቸዋል። ሶፍት ያስፈልጋቸዋል። ሶፍቱ ላይ አይሲዩን አስቀምጥና ቀጥታ የማደርገው ምንድነው፣ ስቴንስሊን፣ ስቴንስሊን አድርጋለሁ ማለት ነው ልክ እንደምታዩት እዛ ረግጣችሁ መያዝ ነው የሚጠበቅባችሁ ማለት ነው። ረግጣችሁ ትይዙታላችሁ። ስትሬቱን ካስተካከላችሁት በኋላ በደንብ ረግጣችሁ ትይዙታላችሁ። ለዚህ ቻናል አዲስ ከሆናችሁ የጥገና ቪዲዮዎች ይለቀቁበታል። ሰብስክራይብ በማድረግ ቶልቶሎ እንዲደርሳችሁ ማድረግ ትችላላችሁ። እሺ አሁን እንደምታዩት እንግዲህ አይሲዩ እና ስቴን ስሉ ዝግጁ ነው ማለት ነው። ከዚህ በኋላ የሚጠበቅብኝ ምንድን ነው? ቀላጭ ሊዴን መቅባት ነው የሚጠበቅብኝ ማለት ነው። ቀላጭ ሊዱን መቅባት ነው የሚጠበቅብኝ ማለት ነው። እዚህ ጋር እንግዲህ ፔስት ነገር አለው፣ ፈሳሽ ነገር አለው ማለት ነው ሊዱ። ስለዚህ እሱን ታዳርቁት አላችሁ? ሱን ሶፍቱ ጋር ልክ ባያጭ ባርኩት መንገድ አዳርቀውና ቀጥታ ወንፊቱን ለምቀበው ማለት ነው። ወንፊቱን እቀበዋለሁ ማለት ነው። ልክ በምታዩት መንገድ ወንፊቱን እቀበዋለሁ ማለት ነው። እሺ አሁን ቀጥታ ማድረገው ምንድን ነው? እንግዲህ ሊድ ከቀበውት በኋላ ቀጥታ በሆት ኤር ገን ነው ሙቀት የምሰጠው ማለት ነው። አሁን ይህ ስቴንስል እንግዲህ ምን ይጠቅመኛል? እያንዳንዱ የአይሲ የሲፒዩ እግር ጋር ሊድ ሪቦል ያደረግልኛል ማለት ነው። እያንዳንዱ ሲፒዩ እግር ጋር ሊድ ተኔልልኛል ማለት ነው። አሁን እያደረግኩት ያለ እሱን ነው። ስለዚህ ይህንን በዚህ መልኩ ታጸዱትና አሁን በማደርገው መልኩ ታጸዱትና አይሲያችሁ ዝግጁ ይሆናል ማለት ነው። አይሲያችሁ ዝግጁ ይሆናል ማለት ነው። ስለዚህ አሁን አይሲ እዚህ ጋር እንግዲህ ሾርት ካለ በዊክ ታነሱታላችሁ። ሾርት ካለ በዊክ ታነሱታላችሁ። ከዛ ውጪ በደንብ አርጋችሁ በቲነር ማጽዳት ይኖርባቸዋል ማለት ነው። በቲነር በደንብ ማጽዳት ይኖርባቸዋል። እንደምታዩት በቡሩሽ በደንብ አድርጋችሁ ማጽዳት ይኖርባቸዋል። አሁን ምንም ሾርት የለውም ማለት ነው። እንደምታዩት ትንሽ ካሜራው ፈዘዝ ስለሚል ነው። ሙሉ ለሙሉ ጨርሻለሁ ማለት ነው። ሲፒዩ ዝግጁ ነው ማለት ነው። ቀጥታ እንትን ማለት ነው የሚጠበቅብኝ ሙቀታችሁን ሶስት ከምሳ ላይ ታደርጉና 350 ዲግሪ ሴልሺስ ታረጉና፣ መጀመሪያ ጋር ስትነቅሉ ግን ማየት ይኖርባቸዋል። መጀመሪያ ጋር ስትነቅሉ የሲፒዩን አቀማመጥ ማየት ይኖርባቸዋል። ስለዚህ ከጎን ያለ እቃ እንዳይጎዳብኝ ጎዳብኝ ሲንክ አስቀምጥለታለሁ ሙቀቱ ከጎን ያለ እቃ እንዳይጎዳብኝ ሲንክ አስቀምጥለታለሁ። ቀጥታ በይደዋለሁ ማለት ነው፣ ማለትም አሞቀዋለሁ ማለት ነው። አይሲ በምትቀይሩበት ጊዜ ከላይ መጫን አይኖርባችሁም። ከጎን አቀማመጡ ማስተካከል እንጂ ከላይ መጫን አይኖርባችሁ። ምክንያቱም እግሮቹ ቦል አይሲ ስለሆኑ እግሮቹ ቦል ስለሆኑ በምትጫኑበት ጊዜ ከጎን ያለ እግር ጋር ሾርት ያደርግባችኋል ማለት ነው። ስለዚህ ምንም መጫን የለባችሁ ማለት ነው። ቀጥታ በሙቀቱ ምክንያት እራሳቸው ሶልደር ይሆናሉ ማለት ነው። በዚህ መልኩ የትኛውንም አይሲ መቀየር ትችላላችሁ። እዚህ ጋር ያለያችኋቸውን ማቴሪያሎች አሟልታችሁ ስሩ። ፕራክቲስ ያው ፐርፌክት ቴክኒሽያን መሆን ይቻላል ማለት ነው። እዚጋ ጋር ፔስት መጠቀማችሁ መርሳት የለባችሁ፣ ምክንያቱም ያፋጠንላችኋል ማለት ነው። በዚህ መልኩ አይሲ መቀየር ትችላላችሁ። ፓርት ስምንት ላይ እያንዳንዱ አይሲዎችን ጥቅምና የሚያመጡትን ችግር ኢንዲቴይል እናያለን ማለት ነው። እዚች ጋ አሁን እያራገብኳት ነው። ያው ንፋስ አየር ማግኘት ስላለበት መቀዝቀዝ ስላለበት ማለት ነው እንዲቀዘቅዝ በዚህ መልኩ ንፋስ ሰጠዋለው ማለት ነው። ፋን መጠቀም ትችላላችሁ፣ ወይ ደግሞ የፈለጋችሁትን ኩሊንግ ሲስተም መጠቀም ትችላላችሁ። ማቀዝቀዣ ማለት ነው። ስለዚህ በዚህ መልኩ አይሲ መቀየር ይቻላል። በቀጣይ ቪዲዮ ፓርት ናይን ላይ እንገናኛለን ማለት ነው። አመሰግናለሁ። ላይክ እና ኮሜንት እንዳይረሳ ማለት ነው። ምክንያቱም የእናንተ ላይክ ነው እኔ ኔክስት ቪዲዮ እንድሰራ የሚያበረታታኝ ማለት ነው። አመሰግናለሁ። ባይ።